ሰላም ሰላም ሰላም ሎ እግዚአብሔር አምላክ ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ጸሎት አማላጅነቱ አይለየን። ለሀገራችን ሰላም እና ምሕረት ያወርድልን። ጊዜው ያስፈራልና፣ እግዚአብሔር አምላክ እንደ ግብራችን ሳይሆን እንደ ቸርነቱ፣ እንደ ኃጢአታችን ሳይሆን እንደ ምሕረቱ ይቅር ይበለን። ዛሬ የምናየው ስድስቱ ህግጋተ ወንጌል ነው። አባትና ትጅ ወንድሞቼ ሼርስ ሰብስክራይብ ላይክ አድርጉልኝ። ሰዓት ትንሽ ነው የቀረኝና ሰዓት እንድመላ ደግሞ ቪዲዮ ይሄን እላችኋለሁ። ስድስቱ ህግጋተ ወንጌል የሚባሉት አንደኛው በወንድሜ ላይ በኮንቶ አትቆጣ ማቴዎስ 5 ፍቅድ ሀያ ሁለት እስከ 17 ሁለተኛ ወደ ሴት አትመልከት፣ በልብህም አታመንዝር ማቴዎስ አምስት ፍቅድ ሀያ ሁለት ሶስተኛው ምስትህ ካለዝሞት ምክንያት አትፍታት። አትማል ማቴዎስ አምስት እስከ ሰላሳ አራት ክፉን በክፉ አትመልስ ማቴዎስ አምስት ሰላሳ ዘጠኝ ጠላትህን ውደድ ማቴዎስ አምስት አርባ አምስት እግዚአብሔር አምላክ የህጎች ጠባቂ አድርገን በቀጣይ አሰርቱ ትእዛዛትና ስድስቱ ቃለተ ወንጌል ይዤላችሁ መጣለሁ። እስከዚህ ቸሩ ቆይልኝ ቤተሰቦቼ።